በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አንድ አምላክ በሚሆን ባቦልድ በመንፈስ ቅዱስ ስም አሜን ጥቅምት አንድ ሰማዕቷ ቅድስት አንስጣስያ በዓለ ዕረፍቷ ነው ቅድስት ማርያም እንተ ዕፍረት ዓመታዊ መታሰቢያ በዓሏ ነው ሰማዕቷ ቅድስት አንስጣስያ አገሯ ሮም ሲሆን ወላጆቿ ደጋግ ክርስቲያኖች ስለነበ ሲያሰጋሩ በሃይማኖትና በምግባር አሳደጓት። ስታድግ ባል ሊያጋቧት ሲሉ እርሷ ግን አሳቧ በምንኩስና ኖራ እግዚአብሔርን ማገልገል ስለሆነ ተነስታ ጠፋ በመሄድ በስውር ሮሜ አገር ካሉ ገዳማት በአንዱ ገዳም ውስጥ ገባች። በታላቅ ተጋድሎ መኖል ስትጀምር ብዙ የሰይጣን ፈተናዎች መጡባት። ነገር ግን በተጋድሎ ብዛትና በጌታችን ቸርነት ሁሉንም ተወጣችው። የምትጾምበትን ቀን በማርዘን በየሁለት ቀኑ ታከፍል ጀመር። በጌታችን ጾም ግን ባለ ሰንበታት ቀን ምንም የማትቀምስ ሆነች። በሰዓት የበሰለ ምግብ አትመገብም ነበር። ሴቷ የገዳሙ እመምኔት ቅድስት አንስጣስያንና ሌሎች ደናግልን አስከትላ ለንግስ ወደ ሌላ ገዳም ስትሄድ በመንገድ ላይ የንጉሱ ዳኪዎስ ወታደሮች ክርስቲያኖችን ሲያሰቃዩ አገኟቸው። ቅድስት አንስጣስያም በዚህ እጅግ ተናዳ ወታደሮቹን በቁጣ ዘለፈቻቸው። ወታደሮቹም ይዘው ለመኮንኗ ቀረቧት። መኮንኑም አንቺ የተሰቀለውን ክርስቶስን የምታመልኪነሽን በ ማለት ጠየቃት። እርሷም አዎ፣ ስለ እኛ ስለ ሁላችንም ብሎ የተሰቀለውን ክብር ይግባውና እርሱን አመልኳለሁ አለችው። በዚህም ጊዜ እጅግ ጽኑ ስቃይን አሰቃያት። እሳት አስነድዶ ሥጋዋን በእሳት ውስጥ ጨመረው። ከእሳቱም አውጥቶ ዘግዝቆ ሰቀላትና ከስር በሚለበልብ ነገር እያጠነ ገረፋት። በስቃይም ብዛት ቅድስት አንስጣስያ ከሃይማኖቷ እንዳልተናወጸች ባየ ጊዜ በመጨረሻ አንገቷን በሰይፍ ቆረጠው። እርሷም ሰማዕትነቷን በድል ፈጽማ የክብር አክሊልን ተቀዳጀች። የቅድስት አንስጣስያ ረዴት በረከቷ ይደርብን፣ በጸሎቷ ይማረን። ቅድስት ማርያም እንተ ዕፍረት። በዘመነ ሐዋርያት በተመሳሳይ እንተ ዕፍረት ባለሽቶ ተብለው የሚጠሩ ሁለት እናቶች ነበሩ። ሁለቱም ስማቸው ማርያም ስለነበር ለመለየት እንዲያመች አንደኛዋን ማርያም ኃጢአት ከኃጢአት የተመለሰች ሁለተኛዋን ደግሞ ማርያም እህተ አልአዛር ተብለው የሚጠሩ ሁለት የተለያዩ ቅዱሳን አንስት እናቶች ነበሩ። በሉቃ ሉቃስ ወንጌል ላይ የምትገኘው ከአጢአት ሕይወት የተመለሰችው ስትሆን በዮሐንስ ወንጌል ላይ ያለችው የአልዓዛር እህት ድንግሊቱ ናት። በዚችም ዕለት የምናስባት ይችኛዋን ቅድስት ነው። እርሷም በቢታንያ አካባቢ ትኖር የነበረች ድንግል ወጣት ናት። ጌታችንም በቤታቸው ተገኝቶ ሳለ እህቷ ማርታ ለአገልግሎት ስትደክም፣ ማርያም ግን ከእግሩ ስር ተቀምጣ ቅዱስ ቃሉን በመስማቷ ጌታችንም ማርያምስ የማይቀማትን መልካም እድል መረጠች በማለት መስክሮላታል። ከሰላሳ ስድስቱ ቅዱሳን አንስትም ወገን ደምሯታል። አልዓዛርን ከሰባ ሁለቱ አርድት ማርያምና ማርታን ደግሞ ከሰላሳ ስድስቱ ቅዱሳን አንስት ቆጥሯቸዋል። እህቷ ማርያም ደግሞ የምትኖረው ከኢየሩሳሌም ሦስት ኪሎ ሜትር ርቀት ላይ በምትገኘው በቢታንያ መንደር ነው። ጌታችንም ወደ ኢየሩሳሌም ሲወጣና ሲገባ በቤቷ ያርፍ ነበር። እሷን በሚገባ ታስተናግደው ነበር። እንዴት የታደለች ናት! ጌታችን ከሞት ያስነሳው ወንድማቸው አልዓዛር ደግሞ ጌታችን የወደው የነበረ የቢታንያ ሰው ነው። አልዓዛርና እና እህቶቹ ጌታችን ካረገ በኋላ በቀድሞ መኖሪያቸው እንግዶችን እየተቀበሉ ቤታቸውን የወንጌል መማሪያ አድርገው ተቀምጠው ነበር። ነገር ግን ክፉዎች አይሁድ በክርስቲያኖች ላይ ስደት በማስነሳታቸው በሰላሳ አምስት ዓመተ ምሕረት ላይ አልዓዛርንና ሁለቱን እህቶቹን በቀዳዳ መርከብ ጭነው ወደ ባሕር አሏቸው። ነገር ግን ጌታችን ሦስቱንም በተአምራት ሰጥመው ከሞት አዳናቸው። ከዚህም በኋላ ሲፕረስ ወደምትባል አገር ሄደው ኑሯቸውን በዚያ ከመሰረቱ በኋላ አልአዛር የመጀመሪያ ወኪትዮን ሊቀ ጳጳስ በመሆን እህቶቹም እንደ ቀድሞ እያገለገሉ ክርስትናን ማስፋፋታቸውን ታሪካቸውን ይናገራል። የቅድስት ማርያም እንተ ዕፍረት ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ላያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ ቃድ በሰማይ እንደሆነ እንዲሁም በምድር ቱን የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባል ከክፉ ሁሉ አድነን እንጂ ይቺ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶች ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማጸድሽ ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት አምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይል ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስም ዛሬም ዘውትርም እስከ የእግዚአብሔር አብ ጸጋ እግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ተራዳይነት ከሁላችን ሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።